እኔ ለመጀመሪያ ጊዜ የዛሬ አራት ዓመት አካባቢ ዩቲዩብ ስጀምር በወቅቱ ገበያ ላይ ከነበሩት ስልኮች መካከል ጄፎር የምትባል ስልክ በእጅ ላይ ነበረች። በዛች ጄፎር በምትባል ስልክ ሰፊ ዓመት ቪዲዮ ሰርችባታለሁ። አሁንም ድረስ በስልካችሁ በካሜራ የተቀረጸ ቪዲዮ አስመስላችሁ እንዴት አድርጋችሁ መቅረጽ እንደምችሉና ምን ምን ግምት ውስጥ ማስገባት እንዳለባችሁ በተግባር ሁሉንም ነገር ዝርዝር ያሳያችኋለሁ። ምክንያቱም ይሄ ጥያቄ በሰፊው በተለያዩ አጋጣሚዎች ሲጠየቅ የነበረው ነው። ማንኛውም በካሜራ ከሚቀርጽ ዩቲዩበር እኩል እናንተም በስልካችሁ ቀርጻችሁ ለዩቲዩብ ቻናላችሁ ማብቃት ትችላላችሁ። ዋናው ነገር ዛሬ በዚህ ቪዲዮ የምደርግራችሁን ወሳኝ ወሳኝ ነገራቶችን ኮንሲደር ማድረግና እነዛን ነገራቶች ተግባር ላይ ማዋል ይኖርባችኋል። ወደ ዋናው ቪዲዮ ከመግባታችን በፊት ስለ ዩቲዩብ፣ ስለ ግራፊክስ ዲዛይኒንግ፣ ስለ ቪዲዮ ኤዲቲንግ፣ ስለተለያዩ ጠቃሚ ነገራቶች ማወቅ የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እንግባ። መጨረሻ አካባቢ ላይ እነዚህን እዚህ ቪዲዮ ላይ እያሳየኋችሁን በተግባር እኔ ራሱ እየተቀረጽኩ ማሳያቸው ይሆናል ማለት ነው። ይህን ቪዲዮስ እስከመጨረሻው ድረስ ማየት እንዳትረሱ። እኔ ስልክ ነው ያለኝ፣ በስልኬ እንዴት አድርጌ ነው ቪዲዮ የምቀርጸው? በተለያዩ አጋጣሚዎች የምጠየቀው ጥያቄ ነው። ከምን ልጀምር? እንዴት ባደርገው ነው ቪዲዮ ሃይ ኳሊቲ የሚሆነው? እንዴት ባደርገው ነው ዩቲዩብ ላይ ስለቀው አሪፍ ኳሊቲ ይዞ ሰዎች ሳቢ የሆነ ቪዲዮ ለዩቲዩብ የማበቀው? በጣም በብዙ አጋጣሚዎች የምጠየቀው ጥያቄ ነው። ስለዚህ ያንን ጥያቄ በአጠቃላይ በዚህ ቪዲዮ መልሱን ታገኙታላችሁ ብዬ ተስፋ አድርጋለሁ ማለት ነው። ማንኛውም ሰው በስልኩም ሆነ በካሜራ ስፔሻሊ በስልኩ ቪዲዮዎችን ሲቀርጽ እነዚህን አሁን የምዘረዝርላችሁን ነገራቶች ግምት ውስጥ ማስገባት አለበት። የመጀመሪያው ነገር በቤቱም ይቅረጽ ስቱዲዮም ይቅረጽ የትም ይቅረጽ፣ አሪፍ የሆነ ሎኬሽንና ባክግራውንድ ማግኘት ነው። የሚቀረጽበትን ቦታ አሪፍ የሆነ ለተመልካች የሚስብ ወይም ደግሞ ተመልካችን የማይሰለች የሆነ ባክግራውንድ ማግኘት ይኖርበታል። ይህ ደግሞ በሰፊው በተለያዩ ቪዲዮዎችን በደንብ አውርተንበታል። እንዴት አድርገን ቀለል ያለ ባክግራውንድ እንገነባለን የሚለውን በደንብ ነግሬያቸዋለሁ ብዬ አስባለሁ። ለምሳሌ ይሄንን ባክግራውንድ ታውቁታል። ታውቃላችሁ ሰፊ ሰዓት የምቀረጽበት ባክግራውንድ ነው። ይህን ባክግራውንድ የመረጥኩበት ዋነኛ ምክንያት ደግሞ ከኋላ ላይ ምንም አይነት ኮተት ባለመኖሩ ተመልካች በትኩረት እኔን እንዲመለከት ያደርገዋል ማለት ነው። ለዛም ይህንን ባክግራውንድ መርጫለው። ምክንያቱም ለምሳሌ ይሄ የምታዩት መጋረጃ በጣም በርካሽ ዋጋ የተሰራ መጋረጃ ስለሆነ ማለት ነው። የሚገኝ ግድግዳ ላይ እንደዚህ አይነት መጋረጃ ትሰቅላላችሁ፣ አሪፍ ላይቲንግ ትጠቀማላችሁ፣ ከዛም በኋላ አሪፍ ቪዲዮ መቅረጽ ትችላላችሁ ማለት ነው። አሁን ይህንን ባክግራውንድ ለመቀየር የተወሰነ እንቅስቃሴ እያደረግኩ ነው። ምክንያቱም ሰው ስለሚሰለቸው ማለት ነው። አንደኛ የተጨናነቀ ባ ባክግራውንድ እንዳትጠቀሙ። ለምሳሌ እዚጋ መጽሐፍ፣ እዚጋ ንትን፣ እዚጋ ንትን በጣም ብዙ ነገር ያለበት የተጨናነቀ ባክግራውንድ ላለመጠቀም ሞክሩ። ከዛ በተጨማሪ ደግሞ ለሰዎች የማይስብ ባክግራውንድ ከተጠቀማችሁ ሰዎች ቪዲዮችን ሰልችተው ይወጣሉ ማለት ነው። ይሄ ደግሞ ብዙ አዳዲስ ዩቲዩብ ጀማሪዎች ቻናሌን ገምግምልኝ የቻናሌን ይልኝ ብለው ቻ ሊንክ ሲልኩልኝ ገብቼ ሳይ አብዛኛው የማነሳው ነገር የባክግራውንድ ችግር ነው። የትም ቦታ ቁጭ ብለው ዝም ብለው ነው የሚቀረጹትና ባክግራውንዱ ለተመልካች ሳቢ መሆን መቻል አለበት። ይሄ ደግሞ በአሁኑ ሰዓት በተለያዩ አጋጣሚዎች ማሳመር ትችላላችሁ፣ ቀለል አድርጋችሁ ማለት ነው። ይህን ባክግራውንድ ለመቀየር እኔ እራሴ የተለያዩ ባክግራውንዶችን ለመስራት እየሞከርኩ ነው። እንግዲህ ቀጣይ ቪዲዮ በዛ ባክግራውንድ መመጣ ይሆናል ማለት ነው። ባክግራውንድ መስራት የማይችሉ ከሆነ በአካባቢያችሁ ውጭ ላይ አረንጓዴ ወይም ግሪን ቦታ መርጣችሁ ኔቸር ያለበት ወይ ተፈጥሮ ያለበት ቦታ ላይ መርጣችሁ ቪዲዮችሁን መቀረጽ ነው። ያ ከሆነ የኔቸር የራሱ የሆነ ውበት ስላለው ያ ውበት ተመልካቾቻችሁን እንዲስብ ያደርገዋል ማለት ነው። ሌላኛው ወሳኝ ነገር ደግሞ ካሜራ ሴቲንግ ነው። ካሜራ ሴቲንጋችሁን አሪፍ አድርጋችሁ የማታስተካክሉ ከሆነ አሪፍ የሆነ አውትካም አታገኙም ማለት ነው። ስለዚህ ካሜራ ሴቲንግ ሴቲንግ እና የትኛውን ካሜራ እንደምትጠቀሙ ልጠቁማችሁ። ካሜራ እጅግ በጣም የማደንቀውና እጅግ በጣም ሰፊ ሰዓት ሪሰርች አድርጌ የሚገርም የስልክ ካሜራ ያገኘሁት ፕሪሚየር ፕሮ ረሽ ነው። ረሽ ላይ ቪዲዮ ኤዲት ማድረግ ትችላላችሁ። አንድ ሙሉ ቪዲዮ ስለ ፕሪሚየር ፕሮ ረሽ እንዴት አድርጋችሁ ቪዲዮዎችን በቀላሉ ኤዲት እንደምታደርጉ ሰርች ያላችኋለሁ ማለት ነው። ካሜራውን ደግሞ ዛሬ እንዴት እንደምትጠቀሙ አሳያችኋለሁ። ልክ ፕሮፌሽናል ካሜራ በሉት ሁሉን ነገር ነው ማኔጅ የምታደርጉት። ስለዚህ ያንን ማኔጅ እያደረጋችሁ ማስተካከልና የሚገርም የስልካችሁን አቅም ወይም ደግሞ የስልካችሁን የካሜራ አቅም ሙሉ ለሙሉ መጠቀም ትችላላችሁ ማለት ነው። በፕሪሚየር ፕሮ ረሽ እንዴት አድርጋችሁ ካሜራውን ሙሉ መጠቀም እንደምችሉ ደግሞ ላሳያችሁ። እንግዲህ ፕሪሚየር ረሽ ነው የማሳያችሁ። ረሽ ላይ ቪዲዮ ቪዲዮዎቻቸውን እንዴት ማድረግ ትችላላችሁ። ከዚህ በፊት ቪዲዮዎችን እንዴት አድርገን ኤዲት ማድረግ እንዳለብን ሙሉ ቪዲዮ ሰርችላችኋለሁ። አፕሊኬሽኑ መጀመሪያ ከፕሌይ ስቶር አውርዱ። ፕሌይ ስቶር ላይ ማታገኙ ከሆነ ደግሞ ቴሌግራም ቻናላችን ላይ እናስቀምጥላችኋለን። ቴሌግራም ቻናላችን ያው ዲስክሪፕሽን ቦክስ ላይ ና የመጀመሪያው ኮሜንት ላይ ይቀመጥላችኋል። በሱ እየገባችሁ ቴሌግራም ቻናላችን ጆይን ማድረግ ትችላላችሁ። እዛ ላይ አፕሊኬሽኗን እናስቀምጥላችኋለን ማለት ነው። ከገባችሁ በኋላ እዚህ ጋር የፕላስ ምልክት አለ። እዚጋ ቪዲዮ ኤዲት ያደረግኩበት ፕሮጀክቶች ናቸው እዚጋ ሊስት ያሉት። ከታች ፕላስ የምትለዋ ምልክት ስነኳት እዚጋ አድ ሚዲያ ና ቴክ ቪዲዮ ኦር ፎቶ የሚል አለ። አድ ሚዲያ የሚለው ያው ከንትናችሁ ከፋይላችሁ ስትወስዱ ነው የሚያሳየው ማለት ነው። ከዛ እኛ ግን የምንፈልገው ሚዲያ መውሰድ ሳይሆን ቪዲዮችንን በፕሪሜር ፕሮ ረሽ መቅረጽ ነው የምንፈልገው። ፕሪሜየር ረሽ አሪፋ ነገር ምንድንነው? ቪዲዮን ነው የቀረጻችሁትን ቪዲዮ በራሱ ኤዲት ማድረግ ትችላላችሁ ማለት ነው። ልክ ስንከፍተው እንደዚህ ካሜራውን ያመጣልናል ማለት ነው እና ማስተካከል ያለብን ነገራቶች አሉ ማለት ነው። እዚህ ጋር ፕሮ የምትለው አካል ተከፈተች። ፕሮ የምትለው አንተ ትከፍቷታላችሁ። ከከፈታችሁ በኋላ እንደ ፕሮፌሽናል ካሜራ አይሰውንም። ይሄ እንትኑን ሪዞሉሽኑንም ሁሉንም ነገር ማስተካከል ትችላላችሁ ማለት ነው። እዚጋ ሰነኩት አይሶ ማስተካከል ትችላላችሁ፣ ሸተር ስፒዱን ማስተካከል ትችላላችሁ ማለት ነው። ሁሉንም ነገር እዚጋ ታስተካክላላችሁ እንደ ላይታችሁ ብዛት ማለት ነው። ከዛን እዚጋ ሪዞሉሽን አለ። ሪዞሉሽኑን 4K ያድርጉት አሪፍ የሆነ ሪዞሉሽን እንዲኖረው። ከዛ ፍሬም ሬት አለ እዚጋ። ፍሬም ሬቱን ደግሞ ምን ታረጉታላችሁ? ወደ 20 ታረጉታላችሁ ማለት ነው። ሶስተኛ ስቴፕ ደግሞ ላይቲንግ ነው። በቻላችሁ ታጋጣሚ ላይቲንጋችሁን ማሳመር መቻል አለባችሁ። ላይቲንግ 3 ፖይንት ላይቲንግ ነው የምጠቀመው ከዚህ በኩል እንደ ባክ ላይት የምጠቀመው ላይት አለ፣ እዚህ በኩል ደግሞ እንደ ኪ ላይት የምጠቀመው ላይት አለ፣ እንደ ፊል ላይት የምጠቀመው ደግሞ ከዚህ በኩል አለ። ስለዚህ እናንተ በዛ መልኩ ሶስት ፖይንት ላይቶችን መጠቀም ትችላላችሁ ማለት ነው እንዴት አድርጋችሁ በቤታችሁ ቀለል አድርጋችሁ ከ በ500 ብር እስከ አንድ 1000 ብር በሚደርሱ ዋጋ እንዴት አድርጋችሁ ላይት መስራት እንደምትችሉ ደግሞ ሌሎች ቪዲዮዎች ሰርቼላችሁ ሰጥቻለሁ አሁንም ቀጣይ የምሰራው ቪዲዮ አለ። የዚህ ቻናል ላይ ብዙ ጊዜ እንደዚህ አይነት ቪዲዮዎች የምንለቀው ጀማሪዎች እጅግ በርካታ ጥያቄዎችን እየጠየቁን ስለሆነ ነው። ስለዚህ ይህንን ቪዲዮ እየሰራ ነው ያለ ነው ለጀማሪዎች ነው። ጀማሪ ያልሆናችሁ ፕሮፌሽናል የላይቲንግ ሴታፖችን መጠቀም ትችላላችሁ። ማለትም ስሪ ፖይንት ላይቲንግም ቢሆን እናንተ የተለያዩ ላይቶችን ገዝታችሁ መጠቀም ትችላላችሁ ማለት ነው። ቀጣዩ ደግሞ ስልካችሁን ሆልድ የምታደርጉበት ትራይፖድ ነው። ትራይፖድ ግዴታ አይደለም፣ በነገራችን ላይ የሆነ ማስደገፊያ ነገር ፈልጋችሁ ስልካችሁን ማስደገፍ ትችላላችሁ ማለት ነው። ስልካችሁ እንዳይንቀጠቀጥ የሚያደርግበት ቦታ ላይ ስልካችሁ ራሱን ሆልድ ማድረግ ማስቀመጥ መቻል ይኖርባቸዋል ማለት ነው። በሰው በእጅ አስይዛችሁ የምትቀርጹ ከሆነ የሚንቀጠቀጥ ከሆነ ስልካችሁ ስቴብል የማይሆን ከሆነ ቪዲዮቹ የሚንቀጠቀጥ ይሆናል። እጅግ በጣም አሰልች ይሆናል፣ ለዓይን የሚደክም ይሆናል ማለት ነው። ያ ከሆነ ደግሞ ተመልካቾቻችሁ ሰፊ ሰዓት አያዩትም። እንግዲህ ዩቲዩብ እንደምናውቀው ኢንጌጅመንት ነው፣ ሰፊ ሰዓት ቪዲዮዎቹ ሲታይ ነው ቫይራል ሊወጣላችሁ የሚችለው ማለት ነው። ስለዚህ ካገኛችሁ ትራይፖድ ላይ አስቀምጡ። ቀለል ያሉ ትራይፖዶችን ግዙ። ትራይፖዶችን ለጊዜው መጀመሪያ መግዛት የማይችሉ ከሆነ ደግሞ ስልካችሁን የሆነ ስቴብል ቦታ ላይ አስቀምጡት። የሆነ ነገር አስደግ ደግፋችሁ አስቀምጡና ከዛ በኋላ ቪዲዮችሁን ቀረጹ ማለት ነው ይሄም እጅግ ወሳኝ ነገር ነው ማለት ነው ሌላኛው ደግሞ ማይክራፎን ነው እንግዲህ እኔ የምጠቀመው እዚህ ጋር ማይክራፎን DJI ማይክ 2 ነው እናንተ በቻላችሁት አጋጣሚ ሌሎች ማይኮችን ኢንቨስት ማድረግ የምትችሉ ከሆነ ግዙ ማትችሉ ከሆነ ደግሞ ስልካችሁን እንደ ማይክ መጠቀም ትችላላችሁ ከዛም በኋላ ኤዲት የምታደርጉበት ሶፍትዌር ላይ ድምጻችሁንና የቀረጻችሁትን ቪዲዮ ባንድ ላይ ሊፕ ማድረግን ማለት ነው ቆርጣችሁ ማገናኘት ትችላላችሁ ማለት ነው በዙሪያችሁ ያሉን የጓደኞቻችሁን ስልክ መጠቀም ትችላላችሁ አሁን ይሄ አሁን የምሰሙት ድምጽ በዚህ ስልክ የተቀዳ ድምፅ ነው ማለት ነው። በዚህ መልኩ ድምፃችሁን መቅዳት ትችላላችሁ ማለት ነው። ሌላኛውና ስድስተኛው ወሳኙ ነገር ኤዲቲንግ ነው። ቪዲዮችሁ የመጨረሻ ከቀረጻችሁት በኋላ አንድ ስቴፕ ከፍ የሚያደርግላችሁ ኤዲት የምታደርጉበት ወይ ነው። ስለ ቪዲዮ ኤዲቲንግ የተለያዩ ቪዲዮዎችን ሰርተናል። ወደፊትም የምንሰራቸው ቪዲዮዎች አሉ፣ እየገባችሁ ሪፈር ማድረግ ትችላላችሁ ማለት ነው። ቪዲዮችን ኤዲት ስታደርጉ የኤዲት የምታደርጉበት ሶፍትዌር ላይ ካስገባችሁ በኋላ መጀመሪያ ከለር ግሬዲንግ ስሩ፣ ማለትም ቪዲዮችን የከለር ማስተካከያ ስሩለት። የከለር ማስተካከያ ካደረጋችሁ በኋላ ቪዲዮችን ትቆራረጣላችሁ ማለት ነው ነው በምትፈልጉት ወይ ቆራጣችሁ ታስቀምጣላችሁ። ሶስተኛ ላይ ደግሞ ቢሮል ቪዲዮዎችን ታስገባላችሁ። ማጠናከሪያ ቪዲዮዎችን ልክ ኔ ቪዲዮዎች እዚህ ቪዲዮ ላይ እንዳስገባሁት ማለት ነው። ከዛ ኤክስፖርት አድርጋችሁ መጠቀም ነው። እነዚህን ስቴፖች በደንብ አብራርተን ሌሎች ቪዲዮዎች ላይ ሰርተናል። ቀጣይ ደግሞ እናንተን ይጠቅማሉ ያናቸውን በሚገራርሙ ቪዲዮዎች ምን መጣ ይሆናል ማለት ነው። ለእናንተ የሚጠበቀው ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እንመጣለን። እስከዛው ድረስ ሰላም